ታዲያ አያል አቤት እንትን ሞሳ ሳንቲም ነገር ይኖራል። ሳንቲም የምንሽ በገቢያ ለት ብዬ ሽንኩርቲቱን ምኔቱንም ላምጣ ብዬ ዘይቲቱን አሻቦም ጨርሽ የገቢያ እየተባለ በየ ሶስት ቀኑ መልልስ መቼ ዕለት ነው? ማክሰኞ ዕለት ነው። አይለ ደርስሽ ምጥር ደርሰን ወጥ ያላየኝ ጥያኔ ነበር። አይ በይ እንደ ቢሻልሽ እ እንደ ምንትም ትንሽ እንዲያው የለት ሩቤቱን ወይም በመለኪያ ቢሆን ዘይት እዚያ ኮቴ ኪስ ነው አለልሽ። መቶ ሀምሳ ብር አለልሽ። መቶ ስንት ስራ ተቀምጦ አሁን ዛሬ ጠፋሽ።

በይ እሱን ያዥና ተሎ ደርሰሽ ተመልሽ። እሺ፣ እዚያ እንዲህ ሆነ እንዲህ ተደረገ እያልሽ እስክትለፋጨቂ እያንዳንድ። እሺ፣ ለማን ጋር ነው የምትሆኚው? ብቻዬን ብቻዬን። ተሄዱን እነሱ ተሄዱ፣ ሌሎች እዚህ ወደ ቤታቸው ከሰው ጋር ተሆነ ሂጅ።

ብቻ ሽን የምትነጋገሪ? ምን መቼ? ብቻ የሚያናግር ይጠፋ ብለህ ነው አንተ? ምን ሆንሻ? አንድሮ እኮ ተውማ። ኧረ እኔስ እዚህ ቀበሌ ደርሼ ልመጣ እዚህ ባገኛቸው እስከ አስተዳዳሪውን በደህና። ኧረ ተወኝ እናቴ፣ የሻያው ሙላት። በድንበር እንገናኛ የለ ሙላት፣ ሙላት፣ ሙላት ነው እንጂ ተኔ ቤት። ኧረ ከአንቺ ቤት እራስ ኪያለሁ እንዴ! ያጠፈው ነው ደሞ አንተ አሁን። ይኸውልህ እናቴ አምና እንዲያ ባርዛፉን ተክሎ ይልህ ማሽላ ብዘራ አናቱ ላይ የጠላውን ጥሎበት ይልህ እናቴ ተብላሽቶ ከረመ። አሁን ደግሞ ዘልቶ እስቲ እሸት ሆነኛለች እየ ልዝራበት ቁረጥልኝ ንስማ እናቴ ብሎ አሻፈረኝ አለ። አይ በጀስ በመሎክሲያ ባስጠይቆም ብኛለኩ አልሆንም አለ።

ስንት ዜ ነው ሰው የሚናገር? እንብኝ ካለ እንግዲህ ምን ማድረግ ነኝ? ሴትናት ብሎ የለ። እኔ ደግሞ እንግዲህ ማድረገውን አረጋለሁ። ህግ ይፈርደናል። ማምን ጊዜ ገለ ገጥማ ነው አፈሪያ ብለውና በድንበር የተገናኙ ሁላ እንዳለቀሰ የሚከርም እና ምን አለ ወይ በታችኛው መንገድ ብትሄጅ ኑሮ። አይ መከራ! ኧረ በይ እስኪ ጣል ጣል ብለሽ ሂጅ፣ መንገዱ ግም ነው

ሙላት የሚሉት ነው እንጂ በድንበር ይገናኛል። ብራዛ አፉን ተክሎ ልዘራ ነው። ማሽላ እባክህን ቁረጥልኝ፣ ብትለው እምቢ ብሎ ወለተሱ ጋራ ተጣልታ እኮ ነው። አሁን እሳት ነው። ነው መጣ እዛ ያለው ነው ያለው ነው እሷ ለራሷ ግራ ገብቷት የምትሆነውን እያማከረችኝ በዚህ አሁን እኮ እየሄደች ነው ነው እኮ ምን

እሷ ሄዳል ይሄ ወይ ዘንግታ ነው ወይ አያሌው ወስዷት ነው ካልሆነም ህደን ማየት ይሻል እንደሁን እንጂ እዚህ መቀመጣችን እንዴት ስንት ሰዓት ነው እዚህ ተቀመጠ

በላ በላይኛው መንገድ አቋርጣ በዚያ ነው የሚቀርበኝ። እኛ ጋር ታች ቸኩለን ስንመጣ እሷ ወደ ላይ አቀንታ ሄደች እና በላይኛው መንገድ ቸኩላለሁ ተብሎ ልድረስ የዛ ሰውዬ ምሳ ብላ

አንቺ ገና ነው ላይ ውለሽ ነው እስካሁን ድረስ ገቢያ አሁን እየመጣ ነው፣ ገና እየመጣ ነው እኮ አብረን መጣን። እነ በላይነሽ አሁን በዚያ በኩል ቀደም ቀደም እየመጣ በዚያ ላይ ሲሄዱ፣ አንተን ቀድመሻችን የመጣሽ አሳው አሞኛል።